የመከላከያ ማርሽ ባንድ የስራ ላይ ስልጠና የወሰዱ አባላቱን አስመረቀ። ከእንግሊዝ ኤምባሲ ጋር በመተባበር ለ15 ቀናት የተሰጠው አጭር የሙዚቃ ስልጠና ላለፉት 15 ዓመታት በየዓመቱ በተከታታይነት በመሰጠት ላይ እንደሚገኝም ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ሳራ ሳህለ ስላሴ በቀጥታ መስመራችን ላይ ነው የምትገኘው። ሳራ እንደምን ቆይተሻል ስልጠና የተሰጠው በእንግሊዝ የሙዚቃ ልኡክ እንደሆነ ተገልጿል። እና ትርጉሙ ምንድን ነው አጠቃላይ የነበረው የምረቃ ስነ ስርአት ውስጥ ምን ይመስላል አመሰግናለሁ እንደ ገለጻችሁት እንግዲህ እዚህ በመከላከያ ኪነጥበብ ኮሌጅ የተደረገው የዛሬ የምረቃ ስነ ስርዓት መቶ የነባር የማርሽ ባንድ አባላት የተመረቁበት በስራ ላይ ስልጠና ቆይተው የተመረቁበት ነው ማለት ነው ይህ የስራ ላይ ስልጠና ታዲያ ከበየአመቱ ይሰጣል። ይህ መሰጠቱ ደግሞ በዓለም አቀፍ ደረጃ ያሉ አዳዲስ ስልቶችን እንዲማሩ የሚያግዛቸው ነው ማለት ነው። እንደገለጻችሁት ቅድም ከእንግሊዝ ኤምባሲ ጋር በመተባበር የሚደረገው ይህ የስራ ላይ ክህሎት ወይም ደግሞ የሙዚቃ ስልጠና ለማርሽ ባንዶቹ አባላት የተሰጠው ስልጠና በእንግሊዝ ኤምባሲ ሲሰጥ አሁን የኢትዮጵያ የሙዚቃ ወይም ደግሞ የማርሽ ባንዱ የሙዚቃ ስልት ክህሎት ከእንግሊዝ ካለው የሙዚቃ ክህሎት ጋር ተመሳሳይ እንዲሆን ተደርጓል የሚል ነው ከምረቃው ጋር ምረቃ መድረኩ የተገለጸው ማለት ነው። ይህም ማለት በእንግሊዝ የዌልስ የዌልስ ፕሪንሰስ ወይም ደግሞ በእንግሊዝ የዌልስ ንግስት የተመሰረተ የእንግሊዞች የሙዚቃ ቡድን መጥቶ በየአመቱ ይህን ካለፉት አስራ አምስት አመታት ወዲህ ማለት ነው ወደዚህ እየመጣ ስልጠናዎችን ሲሰጥ የኢትዮጵያ የማርሽ ባንድ ክህሎት እያደገ መጥቷል ማለት ነው። ይህ የሁለቱ ሀገራት የማርሽ ባንድ የክህሎት ስልጠና ልውውጥ ደግሞ በሁለቱ ሀገራት ያለው በመከላከያ ዘርፍ በተለይ የሙዚቃ ዘርፉ ላይ ያለው ግንኙነት ዲፕሎማሲያዊ ግንኙነትንም አንዱ ማሳያ ዘርፍ ነው ተደርጎ የሚወሰደው ተብሎ በመድረኩ ተገልጿል ማለት ነው። እንግዲህ የኢትዮጵያ የመከላከያ ማርሽ ባንድ በ1934 ሲመሰረት ጀምሮ የእንግሊዝ የማርሽ ባንድ ድጋፉን ሲያደርግ ቆይቷል ማለት ነው። ለማርሽ ባንዱ መቋቋምም ትልቅ ሚና ነበረው የሚል በመድረኩ ተገልጿል ማለት ነው። ትልቁ ነገር ግን በዚህ በመድረኩ የእንግሊዝን የማርሽ ባንድ ልዑክ ቡድን ይዘው የመጡት ዋናው ኃላፊው ማለት ነው እንደገለጹት ከሆነ በሰልጣኞቹ ያዩት ክህሎት በጣም ከፍ ያለ መሆኑን ለመግለጽ ችለዋል ማለት ነው። እንደሳቸው እንደሳቸው ገለጻ ከሆነ የማርሽ ባንድ አባላቱ በእንግሊዝ የሚጫወቱ ሙዚቃዎች መሆኑ በኢትዮጵያ የሚታወቁ ሙዚቃዎች ለምሳሌ እንደ ፍሬው ኃይሉ ያሉ እችላት ሀገር የሚለው ሙዚቃን ጨምሮ የተለያዩ ሙዚቃዎችን በብቃት መጫወት ችለዋል። እንደ ማይክል ጃክሰን ትሪለር የሚለው ሙዚቃን ጨምሮ በመድረክ አቅርበዋል። ጥሩ ተጫውተውታል ብለውም መስክረዋል ማለት ነው። ከዚህ ባሻገር ግን በሚቀጥሉት ዓመታትም ይህ ስልጠና የሚቀጥል ይሆናል ተብሎ ታምኖበታል። የሁለቱ ሀገራት የዲፕሎማሲ ማሳያ ተድርጎም ይወሰዳል። ይህ የማርሽ ባንድ እንደሚታወቀው የእንግሊዝ መካነ መቃብር የእንግሊዝ ወታደሮች መካነ መቃብር በጉለሌ የሚገኝ ሲሆን፣ በዛም ተገኝተው ትርኢት ያሳያሉ በየአመቱ ማለት ነው። የሁለቱ ሀገራት የዲፕሎማሲ ማሳያ ተድርጎም ይወሰዳል ማለት ነው። መልካም። ሳራ ለመረጃሽ እናመሰግናለን። ጥሩ ቀን ይሆንልሽ።